ሲያንስህ ነው እንደዚህ የሚያደርገኝ። አንተ የአሁኑ ማንነትህ ነው። ምን አይነት ሰውኔም ብለ ቆም ብለ እራስን ጠይቅ እሺ። አልመታህም። ጋይስ፣ ዛሬ እንግዲህ ያልተፈጠረ ነገር ያልተጠበቀ ነገር ተፈጥሯል። እዚህ ጋር እዋት እንዴት እንደምጠቅሰው፣ እዋት እንዴት እንደምጠቅሰው። ወይኔ ሩታ፣ በእውነት ሩታ እኮ ማለት ነው ቆሺዋ ጠሽ ያደርጋትም ቆሺዋ ርርብ ያደርጋትም የልባት እናገራለች ማለት ነው። ግን ደግሞ አብርሃም ደግሞ ማለት ነው። አብረሽ ደግሞ ማለት ነው። ኤርሜላን ሳይ ይሆናል አይደለም። በቃ እሚሽ ለጠለጠው ነገር ነው። ቅጥል የሚያደርገኝ ማለት ነው እና እዚህ ጋር ስጦታ ይዞላት መጥተዋል። እንግዲህ ለማታረቅ እወድሻለሁ፣ አፈቅርሻለሁ እኔ ባል ወድሽ ኖሮ አልመጣም ነበር ቤትሽ ድረስ እያመነጫጨቅሽ ምናም ብሎ ዛሬ እንግዲህ እህቷን የሩታን እህት ገኒን ይዞ ዛሬ እንደ ሽማግሌ መጥተዋል ማለት ነው። እና እኔ ምለ አብርሽ ግን አይምታታብህም እንዴ? አይምታታብህም፣ ይሄ ነገር አይምታታብህም? ሄርሜላ ስታት ወደ ሄርሜላ ትቀይራለህ እንደ ምን ነበር የሚባለው? የሆነ አለ አገራችን ጋረራ ነው የሚባለው በአፋን ኦሮሞ ማለት ነው እና እንደሱን የምትቀያየረው ማለት ነው የሆነ የሚቀያየር አውር ያለ ማለት ነው። እና የእርሜላ ስታይ ወደ የእርሜላ ቀይር ትላለ። ከእርሜላ ሳትኖር ደግሞ እኔ ወድሻለሁ፣ እኔ ያፈቅርሻለሁ። ዋታፕን ብሮ ወድርክም ጠላም ሩታ የልጅክ እናት ነች። ማነው ሩታ መንከባከብ አለብ፣ አብረሽ ማለት ነው። ዛሬ ገኒን ይዛት መጣ። ሩታን እይዛት መታ። ድራማ ተስራ። ትናንትና ምን ያልክ ነበር? እንዴ፣ ያንቺ ጭቅጭቅ ሰለቸኝ እያልካት አልነበረም እንዴ? ብለ ነበር። ተባብረሽ ያንደባበቅ ማለት ነው። ለምን ያንቺ ሾሸለ ሰለቸኝ፣ ያንቺ ጮ ሰለቸኝ፣ ያንቺ ጭቅጭቅ ሰለቸኝ። ምንድን ነው እሱ? የሚሻልሽ ሁሌ መጨቃጨቅ ነው፣ ሁሌ መጮው ነው፣ ሁሌ መቆጣት ነው። እኔ ሰለቸኝ። እንዴ ላድርግሽ፣ ምን ላድርግሽ እያልካት አልነበረም እንዴ? ትላንትና። ዛሬ ደግሞ ገኒ ነገረ ስራዎቹ ናቸው። በቃ ከየርሚላ ጋር አጣለብ ብያለው። መለየት አልቻልክም አንተ ስለዚህ፣ ለዛ ነው ልጅህንም ማሳየት እንትን ያላልኩኝ በትንሹም በትልቁ አትሸውደኝ በትንሽ በማቴሪያ አትሸውደኝ፣ እኔ የምፈልገው ፍቅርክ ነው አለች። ሴት ልጅ እውነት ነው መንከባከብ ትፈልጋለች። ሴት ደግሞ የሚንከባከባትን አይዞሽ የሚላትን ከጎና የሚሆነ ሰው ከችግሯ ጊዜ ስትወልድ ስትጎዳ በችግሯ አይዞሽ የሚላት ሰው በጣም ነው የምትወደው፣ በጣም የሚነጠፍላት አንጠላምኛ ሴቶቹ ማለት ነው። ግን ደግሞ አንተ ደግሞ አላያ ማለት ነው። ግን ደግሞ ሾሮ የምትሰራው ማለት ነው አብረሽ ማለት ነው። እስቲ እየታለ እሷ ከወለደች አንድ በግ እንኳን አላደረግክላትም ማለት ነው። ግን ኤርሜላን ይዘ ስትመጣ በቃ ወደ ኤርሜላ ይሆናል አይደለ? እኔ ምለው እኔ ምለው በቃ ባጭር አማርኛ ማለት ነው። ለምንድን ነው እሱ? በእኛ በጉራጌ ሁለት ሚስት ስለሚፈቀድ ሁለተኛ ሚስት አድርጌ ሄርሜላ ላግባት ብላ ለምን አትገላግለውም? ለምን አታፈነንዳው ቦምቡን ይሄ ከውስጥ ከያዝከውን ነገር ለምን አታፈነዳውም? ልጅቷን ለምንድነው እሱ የምትጎዳት? እንዲ አብርሺ ተው እንጂ ተው እንጂ፣ ብሮ ተው የረረ ሽራ እንተሳሰብ እንጂ ቢያንስ እኮ እቺ ልጅ እኮ ወልዳለች እኮ ማለት ነው። ግን ደግሞ የፈለገ ነገር ገኒን ራሱ ይዘበት መጣ አቅ ለመናገር ማለት ነው። ትላንትና ምን እያልካት እንደነበረ ያው ሚዲያውን ያያሉ ማለት ነው። እና እናንተ እኛ ማን ሰው ሚዲያ ተጠቃሚ የናንተ እኔ አሁን የእናንተ አድናቂ ነኝ ማለት ነው። ግን ደግሞ እንድትለያዩ አልፈልግም እኔ ማለት ነው። ለምን በልጃችሁ ተለያይታችሁ ለብቻ ሆናችሁ እንድታሳድጉ እኔ አልፈልግም ማለት ነው። ለምን በቃ ልጅ ብቻ ሲያድግ ጥሩ አይመጣም ማለት ነው። ልጅ የአባትም የእናትም ፍቅር አግኝቶ ማደግ አለበት ማለት ነው። አንተም ደግሞ ልጅህን እንደ አባት አይዞክ ብለክ ሚስትህን እንደ እናትም እንደ ባልም እንደ አባትም ሆነ መንከባከብ ባለብት ሰዓት ላይ ግን አንተ ሄርሜላ ስታ ሾ ትሰራለክ ወደ ሄርሜላ ትቀየራለክ ማለት ነው እና ይሄንን ነገር ፌር አይደለም ለማለት አክል ነው ማለት ነው። እና ጋይስ እናንተስ እስኪ ምንድነው እሱ የምትሉት ማለት ነው? ለምን ትናንትና አሁን ያላት ነገር አለ አብርሽ ለሩታ ማለት ነው። ሩታ እኔ ምን ላድርግሽ፣ በቃ ያንቺ ሾ ሰለቸኝ፣ ያንቺ ጮ ሰለቸኝ፣ ያንቺ ቁጣ ሰለቸኝ፣ ሁሌ መቆጣት፣ ሁሌ መጮ፣ ሁሌ ደግሞ ከ እየጠራሽኝ ሰላም እየነሳሽኝ ነው እያልካት ነው ማለት ነው። ሰላም አንተ ነሳህ ለምንድን ነው እሱ እህቷን ይዘህ ጭንቅላትህን ዲስ ፈገ ስትገፈትርህ ደግሞ፣ ይቅርታ ጋይስ፣ ከጀርባ ያለ ጨት ማለት ነው። ልትማች ነው ወይ? ልትማች ነው ወይ? ለትልቅ ሰው ፊት ምናምን ትላለች ማለት ነው። አልመታቸም እሷ ማለት ነው። ግን ደግሞ ያንተ ሾ ነው እኔ ሰለቻይ ነው ያለች ማለት ነው። ለምን እሷ ያቀረበችን አሁን ወልደናል ብላ አቅርባት ነበረ። ግን ቴክስቱ ስታሳይ እራሱ አንተ ለሄርሜላ ምንም አይነት ለምን እንደዚያ አደረግሽ ሄርሜላ፣ ለምንድን ነው እሱ ይሄንን ቴክስት የጻፍሽ ሄርሜላ፣ ለምንድን ነው እሱ እንደዚህ ያልሻት ሮታ። ቢያንስ እኮ በአሁኑ ሰዓት ላይ እኮ ወልዳ ተኝታለች አላልካትም ማለት ለሄርሜላ ምንም ሳትመልስላት እንዲህ አዲስ ምንም እንዳልተፈጠረ ነገር ዛሬ ደግሞ ሩታን ወድሻለሁ ብላ ስጦታ ይዘህ መጣ ማለት ነው። ወርቁን ወርቁን የመለሰ ወርቅ ማከል የመለሰችን ልክ ሴትዮ ይሄን ትቀበላለች ትቀበልህም ማለት ነው። ለምን ያንተ ሾስ ተሰልችታታል ስለሆነ ማለት ነው። እናም አሁንም ቢሆን አብረሽ፣ እባክህን ሾና አቁምና ንጹሕ ሆነ ያለው ነገር ሄርሜላ ሩታ ጋር እንዳትደርስ አድርገህ እናንተ ታርቃችሁ ነው እኛ ማየት ምንፈልገው ማለት ነው። አይኖ አብርሽ በጣም ጎበዝ ልጅ፣ ብዙ ዩቲዩበሮች የሚያነቃቃ ሰው ነው። ብዙ ሰው የሚያሰራ ሰው ነው። ብዙ የሚወደድ ሰው ነው። ግን ደግሞ ሩታ ደግሞ የልጅክ እናት ነች ማለት ነው። ልጅ የሚያክል ኬትም የማይገኝ ኬትም በብር በምንም የማይገኝ ነገር፣ የማይገዛ ነገር ልጅ አክል ወልዳ ልሃለች ማለት ነው። ስለዚህ ለዚች ልጅ ክብር መኖር አለበት ማለት ነው። ሄርሜላን ግን ጠርተህ ከአንተ አናግራት። አሁንም ቢሆን ለሩታ ቁርሾ አሁን እንዳትታረቁ ራሱ የምታጃብበ የጀርባ ቀማ የሆነችው ሄርሜላ ነች ማለት ነው። ሄርሜላን አቁሜ ከመካከላችን ውጪ እባክሽ በላት አንተ እንደ ወንድ ማለት ነው ቆፍጠን ጠን በል እንጂ እንዴ ግን አንተ ትሽለጥ ጠለጥ አለ ካልቻልክም ሄርሜላን ሄርሜላን የሳስበው አብርሽ ማለት እንደ ባጣቆይሽ ነገር ነው ያስቀመጥት ማለት ነው። ሩታ በቃ ከህይወቷ ውስጥ ንቀል አድርጋ ስታስወጣ ወደ ሄርሜላ እንደምትሄድ ነገር ነው አኳኮንክ ማለት ነው ወይም ደግሞ መለምልትክ ማለት ነው። እና አሁንም ቢሆን አብርሽ ባክክ ለልጅቷ እንክብካቤ ስጣት፣ ለሩታ ማለት ነው። ተንከባከባት፣ ቅረባት ልጅን አግኝ ታት ሄርሜላ። እንዴ ሄርሜላ እኮ ለቀረበች ነገር አንተ ለምንድን ነው እሱ ግን? አብርሽ አይን መግለጥ ያቃተከ አይኔ ግለጥ። ሄርሜላ የቆፈረች ጉድጓድ ውስጥ አትግባ፣ በእውነት አትግባ። እናም ቤተሰብ፣ እኔ የምለው ሐሳብ ያለኝ ይሄን ነው ማለት ነው። እናንተ ስስቲ ምንድነው እሱ ሐሳባችሁ በኮሜንት አስቀምጡ። ሼር፣ ሰብስክራይብ፣ ኮመንት ማድረግ እንዳትረሱ። በሌላ ቤተሰብ ስመጣ ባይ ባይ።